አዲሱ ገበያ አካባቢ በቅርብ ጊዜ አሪፍ የሀበሻ ቁርስ ምግቦች ያገኘባቸው ሶስት ቤቶች ዛሬ ላሳያችሁ። መጀመሪያ ማሳያችሁ ቤት አሳየ ቁርጥና ክትፎ ሲባል የሚገኘው አዲሱ ገበያ ከኤስጂኤስ ሆቴል ትንሽ ከፍ ብሎ ከፖሊስ ጣቢያ ፊት ለፊት ነው። እኛም ስኔ ጧት ስለነበር ከሜኗቸው ያዘዝነው ጋስ ላይት እና ዱለት ነበር። አቀራረባቸው ይህንን ሲመስል፣ ሁለቱም ምግቦች ተመችተውን እንደዚህ በልተናቸው ነበር። ምግቦቹ ምንም ለየት ያለ ነገር ባይኖራቸውም ዲሰንት የሆነ ኳሊቲ ነበራቸው። ሁለተኛ ማሳያችሁ ቤት ጆኒ ቅድስተ ማርያም ቁርጥና ክትፎ ሲባል የሚገኘው አዲሱ ገበያ ታክሲ መውረጃ ጋር ነው። እኛ ከመናቸው ያዘዝነው ወላንዶ ሲሆን ሲቀርብላችሁ ልክ እንደ ሸክላ ጥብስ ከሰል ከስሩ ተደርጎበት ነው። ውስጡም ከስጋ ውጪ እንደ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ እና ሌሎች ግባቶችም አሉበት። ምግቡን ስታዙ ከፈለጋችሁ በጥሬው ወይም ለብ ለብ ከፈለጋችሁ ደግሞ የበሰለ ማዘዝ ትችላላችሁ። እኛ አዘዝነው ለብ ያለ ሲሆን ትንሽ እንደበላ ነው እንደዚህ አብስለው እንዲያመጡልን አዘናቸው ነበር። ቴስቱ ቆንጆ ሲሆን ለእኛ የቀረበልን ትንሽ ቅቤ አንሶት ነበር ከዛ በተረፈ ግን ተመችቶን እንደዚህ በልተኖ ነበር። ሶስተኛ ማሳያችሁ ቤት ከአዲሱ ገበያ ትንሽ ወረድ ቢልም በጣም ቅርብ ስለሆነ እዚህ ሊስት ውስጥ አካትቼዋለሁ። የቤት ስም ናፍያድ ሆቴል ሲባል የሚገኘው ሰሜን ሆቴል ከአበሻ ሕንፃ ትንሽ ወረድ ብሎ ነው። እኛ እዚህ ቤት ከሜኗቸው የሞከርነው ስፔሻል ዱለትና ጥብሳቸውን ጥብሳቸው ነበር። ስፔሻል ዱለታቸው ሜኗቸው ላይ ለረጅም ጊዜ የነበረ ምግብ ነው። ቴስቱ አሪፍ ስለሆነና እዚ አካባቢ ተወዳጅነት ስላተረፈ ሜኗቸው ላይ እስካሁን ድረስ አለ። ጥብሳቸውም አሪፍ ሲሆን እዚ አካባቢ በደንብ የሚታወቁት በስፔሻል ዱለታቸውና በቋንጣ ፍርፍራቸው ነው። ከዛ በተረፈ እዛ ቤት በሚሰሩ ኬኮቻቸውን በጣም ይታወቃሉ። ዛሬ ማሳያችሁ ቤቶች ይህን ሲመስሉ፣ ሌላ ጊዜ ማሳያችሁን ቤቶች በተሻለ መንገድ ይዤላችሁ እንድቀረብ አስተያየታችሁን ንገሩኝ።